እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እየተማማርን ያለ ነው የሐዋርያ ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ምዕራፍ አንድ ላይ ጀምረናል። ጌታ እንደረዳን እንቀጥላለን። ቁጥር 3 እስከ 5 ደግሞ የሚደንቁ ቃላትን ያስቀምጣል። ሁል ጊዜ በጸሎቴ ሁሉ ስለናንተ ሁሉ በደስታ እየጸለይሁ፣ በተንበረከከበት ጊዜ ሁሉ፣ ጸሎት በሚጸልይበት ጊዜ ሁሉ ማንትዝ ይለዋል። ስለናንተ በደስታ እየጸለይሁኝ ይላል። እንደው አንድ ጥያቄ ልጠየቃችሁ። ጸሎት በምጸልዩበት ሰዓት በእናንተ በህይወታችሁ ላይ ታላቅ አሻራ ያስቀመጠ ሰው ትዝ ይላችሁ ይሆን የሆነ ትልቅ ነገር በህይወታችሁ እያደረገ ወይም ስለመዳናችሁ ዋጋ የከፈለ ከወንድሞቻችሁና ከእህቶቻችሁ እንድትጸልዩ ምክንያት ከሆኗችሁ፣ እንድታስተምሩ ምክንያት ከሆኗችሁ፣ እንዲሰብኩ ምክንያት ከሆኗችሁ ሰዎች መካከል ወደ አይምሯችሁ የሚመጣ ሰው ይሆን? ክርስትና በዛ የተሞላ ነው። አንዳንድ ነገሮቻችንን እያስተካከልን መሄድ እንዳለብን አምናለሁ። አንዳንዶቻችን ደግሞ በዚህ መንገድ ደካማ ልንሆን እንችላለን። ስለዚህ መጽሐፍ ቅዱስ የሚነግረን ምንድን ነው ከተባለ ሁል ጊዜ በጸሎቴ ሁሉ ይላል። ስንት ጊዜ? ሁል ጊዜ። እነዚህን ዋጋ የከፈሉ የፊልጵስዩስ አማኞችን ይዞ በእግዚአብሔር ፊት ይንበረከካል። እግዚአብሔር እንዲህ አይነት አገልጋዮችን ያብዛልን። እርስ በርሳችን ዋጋ ልንሰጣጥም ያስፈልጋል። በእኔ ህይወት ውስጥ ዋጋ የከፈሉ በርካታ ሰዎች አሉ። አንዳንዶቹ ስለ መዳኔ ዋጋ የከፈሉ ናቸው። አንዳንዶቹ ስለ መጽናት ዋጋ የከፈሉ ናቸው። አንዳንዶቹ በተለያዩ ፈተናዎች እንዳልወድቅ ከጎኔ የቆሙ ናቸው። ሰው የግድ ያስፈልጋቸው። ሁል ጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይሁኝ ይላል። ምክንያቱም ለምንድን ነው የደስታው ምክንያት የሆነው ስንል፣ ከፊተኛው ቀን ከመቼ ከመጀመሪያው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኋችሁ ጊዜ ሁሉ አምላኬ ና እግዚአብሔር ዘላለም የተባረከ ለምስጋና ምክንያት የሆኑ ለማመስገን ምክንያት ወንጌልን አብሮ ሰብከዋል። በምንድን ነው የሰበኩት? እታችም ቀስ ብሎ ቁጥር ሰባት ላይ ይነግራቸዋል። የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። በእነርሱ ውስጥ ያለውን መልካም ነገር አስቀድሞ ገብቶታል። ምን አይነት ነገር እንዳላቸው፣ ምን አይነት በረከት እንዳላቸው፣ ምን አይነት ጸጋ እንዳላቸው፣ ምን አይነት የጸጋ ስጦታ እንዳላቸው፣ ቤተክርስቲያኗ በደስታ እየተሞላች እንደሆነች በደንብ ገብቶታል። እግዚአብሔር ለዘላለም የተባረከ ይሁን። ጳውሎስ ግን ለይቶ አውቆታል። እዚህ ጋር ምናልባት ምንድን ነው የሚያውቀው ልትሉኝ ትችሉ ይሆናል። አንደኛ ያወቀው በእነርሱ ውስጥ ያለውን መልካም ስራ እስከ ክርስቶስ ኢየሱስ ቀን ድረስ እንዲፈጽመው ተረድቻል የሚለው በደንብ ተረድቷል። ስለዚህ በእነርሱ ውስጥ ያለው ቅን ነገር፣ በእነርሱ ውስጥ ያለው መንፈሳዊ እንቅስቃሴ በጣም በግለት እየጨመረ እንደሆነ ያውቀዋል። ስለዚህ ከደስታቸው ብዛት የተነሳ ወንጌልን ሲያገለግሉ በምሬት አይደለም፣ በስሜትም አይደለም ወንጌል የሚያገለግሉት በደስታ ያገለግሉ ነበር። ወንጌልን ሲሰብኩ፣ ወንጌልን አብረውት ሲሰብኩ ላይ ቁጥር አምስት ላይ ተነጋግረናል። ቁጥር አምስት ላይ ሶስት እስከ አምስት ባለው ማለት ነው። ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በደስታ እየተሞላ የወንጌል እንቅስቃሴ ነው የነበራቸው ወንጌል ብስራት እንጂ ዕዳ አይደለም ወይም በግድ የምናገለግለው ሳይሆን ወደን ፈቅደን ደስ እያለን የምንንቀሳቀስበት ነው ደስ እያለን መሮጥ አለብን ደስ እያለን መስበክ አለብን ማገልገል አለብን ማስተማር አለብን መጸለይ አለብን መተንበይ ካለብን በዛው መንገድ ነው በደስታ እግዚአብሔር ለዘላለም የተባረከ ይሁን በብስራቴም ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለሁላችሁ ይህን ላስብ ይገባኛል። ስለ እያንዳንዱ ቅዱሳን ወይም ደግሞ በእኛ ሕይወት ላይ አሻራ ስላስቀመጡ እህቶችና ወንድሞች ልናስብ ያስፈልጋል። የወንጌል አገልግሎት አብረው የቆሙ ማለት በጸሎት ያገዙ በትምህርት ያገዙ የደገፉ አብረው በመውረድና በመውጣት አብረውት የቆሙ ማለት ነው። በየትኛውም መንገድ ተንበርክካችሁ ጸልያችሁልኝ በቂ ነው። በየትኛውም አይነት መንገድ በምትችሉት ሁሉ ጌታ እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ በልቤ ትኖራላችሁ አለ ጳውሎስ። በልቡ የሚኖሩ የፊልጵስዩስ ድሆች ክርስቲያኖች፣ ምስኪኖች የሆኑ ክርስቲያኖች ነገር ግን በጸጋ የተትረፈረፉ፣ በደስታ የተሞሉ፣ በመንፈስ ቅዱስ የረኩ እርካታቸው መንፈስ ቅዱስ የሆነ ከስጦታ ቸርነት፣ የዋህነትና ገርነትን የተላበሱ ክርስቲያኖች ናቸው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እነዚህን ባያስባቸውና ስለ እነዚህ ባይጸልይ ይገርም ነበር። ስለዚህ ጳውሎስ አስባችኋለሁ፣ በልቤ ትኖራላችሁ አጠፉ ማለት። ስለዚህ ስራ እየሰራ ወንጌል እየጻፈ መልእክታቱን እየጻፈ ወንጌል እያገለገለ እየመሰከረ ደህንነት እያስተማረ የፊልጵሱ ሰዎች በልቡ ይመላለሳሉ። ቅንነታቸው በልቡ ይመላለሳል። አፍሮዲጡ ያመጣው ነገር በልቡ ይመላለሳል። ስለዚህ በዛ ውስጥ ያለው መንፈሳዊ እንቅስቃሴያቸው በልቡ ይመላለሳል። የዋህነታቸው፣ ገርነታቸው በልቡ ይመላለሳል። ክርስቲያን ከሆነ እንደሱ እነሱ ነው ይላል። ክርስቲያን ማለት እንደነሱ ነው እያለ ያስባል፣ ይጸልይላቸው እግዚአብሔር ለዘላለም የተባረከ ይሁን። በአንድ ነገር ልባርካችሁ። በኛ ምክንያት እግዚአብሔር እንዲመሰገን፣ በህይወታችን እግዚአብሔር እንዲወደስ ምክንያት እንሆን። እግዚአብሔርን የማመስገኛ ምክንያት ያደርጋችሁ። እግዚአብሔርን የማክበሪያ ምክንያት ያድርጋችሁ። በናንተ ምክንያት እግዚአብሔርና ስሙ አይሰደብ። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቀኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ። እግዚአብሔር ለዘላለም የተባረከ ይሁን። ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ይላል። በክርስቶስ ኢየሱስ የሚገኝ የጽድቅ ፍሬ ሞልቶባችሁ ይላል። ጽድቁ በክርስቶስ ኢየሱስ የተከናወነ ነው። የጽድቅ የሚገኘው በክርስቶስ ኢየሱስ በመስቀል ላይ በተከናወነው ስራ ነው። የመሰቀሉን ጉዳይ ከምንም አያንፃር አናነጻጽረውም። ምክንያቱ ደግሞ እኛ ራሳችን በራሳችን ጥበብና እውቀት ማስተዋልና ጽድቅ ስራ መጽደቅ ስላልቻልን ክርስቶስ ኢየሱስ ራሱ የሰውን መልክ የባሪያን መልክ ወስዶ በመስቀል ላይ በመሞት ራሳችንን ነጻ አድርጎናል። እሱ በኛ በኩል ገብቶ እርግማን ሆኖ እኛ ደግሞ በሱ በኩል ገብተን የእግዚአብሔር ጽድቅ ሆነን የእግዚአብሔር መንግሥት ወራሾች ሆነናል። እግዚአብሔር አምላካችን ለዘላዓለም የተባረከ